የአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታዎች ትናንት ምሽት ሲደረጉ የሊግ ፌዝ ምርጡ ቡድን አንደኛ ሆነው ያለፈው ሊቨርፑል ከውድድሩ ተሰናብቷል። ፓሪስ ሳን ጀርማን አንፊልድ ላይ አንድ ለባዶ ነው መደበኛውን ጨዋታ ያሸነፈው። ኦስማን ዴምቤሌ በአስራ ሁለተኛው ደቂቃ ብቸኛዋን ጎል አስቆጥሯል። በድምር ውጤት አንድ አቻ ሆነው በመለያ ምት ፓሪስ አራት ለአንድ በሆነ ውጤት ረቷል። በጨዋታው የተቆጠረችው ጎል በኮናቴና አሊሰን አለመናበብ ወደ ኮናቴ በሚያደላ ስህተት የተቆጠረ ነው። ከመስመር የተሻገረን ኳስ ሁለቱ ሳይናበቡ ያው የኮናቴ ኳስ ለደንቤሌ አሲስት እንደማድረግ ነው። ቀላል ኳስ ነው ያስቆጠረው። ደንቤሌ ትናንት ምሽትም በጣም አሪፍ ነበረ። ለዋንጫው ቀዳሚውን ግምት ያገኘው ሊቨርፑል አሁን ተሰናብተዋል። የእንግሊዝ ክለቦች ሁለት ብቻ ቀርተዋል። ምክንያቱም ማንቸስተር ሲቲ አስቀድሞ ነው የተሰናበተው ከውድድሩ ወደ ጥሎ ማለፉ መግባት አልቻለም። ሊቨርፑል ትናንትና ተሰናብቷል። የውድድር ዓመቱ ሲጀመር ለሁለቱ ክለቦች ነው ከፍተኛ ግምት የተሰጠው፣ የአውሮፓ ቻምፒየንስ ሊግን ግን አሁን ሁለቱም ተሰናብተዋል። በእርግጥ ማንቸስተር ሲቲ በውድድሩ ከተጀመረ በኋላ ከነበረበት አቋም ከነበረበት ውጣውረድ በርካታ ጨዋታዎች እንደመሸነፉ በሊጉ እንኳን ዘጠኝ ጨዋታዎች እንደመሸነፉ ከአውሮፓ ቻምፒየንስ ሊግ በጠንካራው ክለብ ሲወጣ ብዙ የሚያስገርም አልነበረም። ሊቨርፑል ግን በእንግሊዝ ፕሪሚየር ሊግ እየመራ የሊግ ፌዝን አንደኛ ሆኖ አጠናቆ ስለነበረም ምናልባት ከመጀመሪያው ጨዋታ አስቀድሞ ይህንን ጨዋታ በቀላሉ እንኳን ባይሆን በደርሶ መልስ አሸንፎ እንደሚያልፍ ትልቅ ግምት አግኝቶ ነበር። የዋንጫው አጠቃላይ ተገማች እንደነበረ ይታወሳል። እና ፓሪስ ላይ የተደረገው ጨዋታ ግን ብዙ የብዙዎችን ሀሳብ ቀይሯል። በእርግጥ ፓሪስ አንጀርማ በብዙ መልኩ በልጦ ስለነበረ፣ ትናንትናም ሁለቱም ቡድኖች አሪፍ ነበሩ። ፓሪስ አንጀርማም አሪፍ ነበር። ከሜዳ ውጭ እንደመጫወቱ በርካታ ሙከራዎችን አድርጓል። ሊቨርፑልም ፓርክ ደ ፕሪንስ ላይ ከነበረው በብዙ መልኩ ተለውጦ ነው ትናንትና እየተመለከት ነው። ዳርዊን ኒዝና ከርቲስ ጆንስ መለያ ምት ተመልሶባቸዋል። ጣሊያናዊ ግብ ጠባቂ ጂጂ ዶናሩማ የጨዋታው ኮከብ ነበረ ትናንትና። የኮናቴና ሉዊስ ዲዝን ኳስ በአስደናቂ ሁኔታ መልሷል። በጨዋታ ላይ ያው ነዛን ሁለት ኳሶች በመለያ ምት የመለሰውን ጨምሮ ማለት ነው። የአውሮፓ ዋንጫ ላይ ጣሊያን የወሰደችው የአውሮፓ ዋንጫ ላይ የነ ቡካዮ ሳካን ፍጹም የመለያ ምት እንዴት እንደመለሰ ተመልክተናል። በጨዋታ ላይም በጣም የሚያስገርሙ ኳሶችን መልሷል። መለያ ምት ላይም በተመሳሳይና የጨዋታውም ኮከብ ተብሎ ተመርጧል። ሊቨርፑል የጀመረበት መንገድ ትናንትና የአንድ ለባዶ መሪነቱን ለማስፋት ያለመ ፈጣን አጀማመር ነው ማድረግ የቻለው መሀመድ ሳላ ሁለት ድሎችን አልተጠቀመም ትናንትና። በተለይ አንደኛው ኳስ በጣም ግልጽ ኳስ ነበረ። በእሱ ደረጃ ያለ ተጫዋች አስቆጥሮ ክለቡን በዚህ ደረጃ ጭንቅ ውስጥ እንዳይገባ ማድረግ ይችል ነበረ። ግን ደግሞ ያንን ማድረግ አልቻለም። እንደ ቡድን ፒስጂ መከላከል ላይ ምርጥ ነበረ። በተለይም ደግሞ ኑኖ ሜንዴሽ የነበረበት አስደናቂ አቋም ለማመርሳል አስቸጋሪ ሆኗል። ጎልም ሳያስቆጥር ጎል የሆነ ኳስም ሳያቀብል ነው ሁለቱም ጨዋታዎች ላይ ያጠናቀቀው እና ፓሪስ ሰን ጀርማን ትልቅን ኮከብ ያቆሙበት ትልቅም ጨዋታ ነበረ። ሊቨርፑል ለሙከራ በፒኤስጂ የክብ ክልል ሲገኝ ትናንትና ለመልሶ ማጥቃት ሲጋለጥ ነበረ። ይህንም በተደጋጋሚ ተመልክተናል። አሊሰን ትናንትና ምርጥ ነበረ። ያው መለያ የምትላይ የነበረው ድክመት እንዳለ ሆኖ ግን በጨዋታ ላይ በጣም አሪፍ ነበረ። በተለይም ደግሞ ከባርኮላ እንደዚሁም ደግሞ ከዴንቤሌ የመለሳቸው ኳሶች በጣም ግሩም ኳሶች ነበሩ። ንቁ ነበረ። ቅልጥፍናው በጣም የሚያስደንቅ ነው። የምሽቱንም ጨዋታ እሱ የሚወቀስበት አይደለም በፍጹም በጣም አስደናቂ ስለነበረ ማለት ነው። ሉዊስ ኤንሪኬ ከጨዋታው በፊት አንፊልድ ላይ እናሸንፋለን ብለው ነበረ። ቃላቸውን ጠብቀዋል። ክለቡን በሚመጥን ደፋር አቀራረብ ነው ትናንትናም እያጠቁ የተጫወቱት። በእርግጥ የመጀመሪያው ጨዋታ ላይ ስለተሸነፈ አንድ ለባዶ የመልሱ ጨዋታ አንፊልድ ላይ ከሊቨርፑል ጋር የሚደረግ ስለነበረ በበዛ ጥንቃቄ ወይም በጥንቃቄ የመጫወት እድል ነበረው፣ እድል ነበራቸው ግን ደግሞ ትናንትና በደንብ ደፋር ቡድን ሆኖ ተመልክተናል እና ጥሩ አቅም ያለው ስብስብ፣ ጥሩ አሰልጣኝ፣ በጣም ግሩም አሰልጣኝ ናቸው ሉዊስ ኤንሪኬ እና ያንን በትልቅ ቡድን በትልቅ ሜዳ አስጨናቂ ሜዳ ላይም ፓሪስ ሰን ጀርማ በስነ ልቦና ደረጃ እንደ ቡድን የደረሰበትንም ማሳየት ችሏል። በልዕለ ኮከቦች የተገነባው ቡድን ፈርሷል። አሁን እንደ ቡድን ግን አስፈሪ የሆነ ፓሪስ ሰን ጀርማን የተመለከትነው ሊዮኔል ሜሲ፣ ኪሊያን ባፔ፣ ኔይማር ከዚህ ቡድን ውስጥ ወጥተዋል። እነዚህ ተጫዋቾች እያሉ እንደ ቡድን ምንም ደካማ ቢሆን እነዚህ ተጫዋቾች ግን ልዩነትን መፍጠር ይችላሉ። ሊዮኔል ሜሲ ከምንም ነገር ጎሎችን ማስቆጠር ጎል የሆነ ኳስ ማቀበል የሚችል ነው። ኔማር ኔማር ነው በጣም አስደናቂ ተጫዋች ነው። ኪሊያን ባፔ ፍጥነቱ፣ ክህሎቱ፣ ሁሉ ነገሩ በጣም አስፈሪ ተጫዋች ነው እና እነዚህ ተጫዋቾች ባሉበት እንደ ቡድን እንኳን ጥሩ ባይሆን ያሸንፋል። የአሁኑ ግን ኮከቦች አሉ። በነ ኔማር፣ ሊዮኔል ሜሲ እና ኪሊያን ባፔ ደረጃ ባይሆኑም ግን አሪፍ ኮከቦች ያሉበት ስብስብ ነው። እንደ ቡድን ግን በጣም የተዋሃደ ነው። ከግብ ጠባቂ ጀምሮ እስከ አጥቂ ድረስ የሚናበቡበት መንገድ፣ ተከላካዮቹ ያላቸው ደረጃ፣ ፓቾን የመሰለ በጣም ግሩም ወጣት ተከላካይ አገኝተዋል። 23 ዓመቱ ነው ገና ኑኖ ሜንደሽ የሚከላከልበት የሚያጥቃበት፣ ማርኪኒዮስን የመሰለ ደግሞ ልምድ ያለው ጠንካራ ተከላካይ፣ ለረዥም ጊዜ በዛው ቡድን ውስጥ የተጫወተ ተከላካይ ያላቸው፣ አሽራፍ ሀኪሚ ሌላኛው ኮኮብ ነው። እነዚህ አራት ተከላካዮች አሉት። መሀል ላይ ቪቲኒያ ዣኔቬሽን እንዴት የሚያምሩ ተጫዋቾች ናቸው። በተለይ ቪቲኒያ ትናንትና ያሳየው አቋም፣ የመጀመሪያውም ጨዋታ ላይ በጣም ሳደንቀው ነበረ። መረጋጋቱ፣ ጨዋታን የሚቆጣጠርበት መንገድ በጣም የሚገርም ነው። በጫና ውስጥ የሚጫወትበት አቅም በጣም ግሩም ነው እና ይህ ቡድን ከኮኮቦቹ ከነዛ ሌለ ኮኮቦች ወጥቶ አሁን እንደ ዴምቤሌ ያሉ ኮኮቦች አሉ። አሁንም ጎሎችን እያስቆጠረ ነው። ኮዋራስኬሊያን ከ ናፖሊ በጥር ዝውውር መስኮት ማዘዋወሩ ትክክለኛ ዝውውር መሆኑን አሳይቷል። ጠባቂ ወንበር ላይ ደግሞ እነ ዱዌን የመሳሰሉ ሌሎች ኮከቦች፣ ወጣቶች፣ የቀጣይ ጊዜ ኮከቦችም አሉ። ባርኮላም ትናንትና ምርጥ ነበረ። አማካዩም አጥቂውም፣ ግብ ጠባቂው ዶናሩማ የጨዋታው ኮከብ ነበረ። እንደ ቡድን በጣም ምርጥ ነበረ። ኮከቦችም አሉት፣ ወጣቶችም አሉት። አንጋፋዎችንም ቀላቅሎ የያዘ በጣም አሪፍ ቡድን ሆኖ ተመልክተናል። 54 በመቶ ኳስ ቁጥር ብልጫ ፒኤስጂ ወስዷል። በኤክስጂ 2.56 ነበረው፣ ሊቨርፑል 1.64 ነው። በእርግጥ የሊቨርፑል ከመጀመሪያው ጨዋታ የተሻለ ነው፣ በጣም አነስተኛ እንደነበረ ይታወሳል። ፓሪስ ላይ የፓሪሱ ክለብ 21 ሙከራዎችን ሲያደርግ ስምንቱ ኢላማቸውን የጠበቁ ነበሩ። አሊሰን ሰባት ኳሶችን መልሷል። ሊቨርፑል ከ19 ሙከራ ሶስቱ ብቻ ኢላማቸውን የጠበቁ ነበሩ። በጨዋታው ላይ ከመጀመሪያው ጨዋታ በብዙ እጥፍ 45 ጊዜ ሊቨርፑሎች በተጋጣሚ ሳጥን ኳስ ነክተዋል። ግን የፒኤስጂ ተጫዋቾች ጽናት ትናንትና በጣም የሚገርም ነበረ፣ ያንን በሚገባ አሳይተዋል። በጣም ደፋር መልሶ ማጥቃት ጨዋታውን ኳሱንም ይዘው መጫወት የሚችል ቡድን ነው። የተለያየ አማራጭ ያለው ቡድን ነው። የሚዋልል የተጫዋቾች እንቅስቃሴ በመጀመሪያሁን በትናንትናውም ጨዋታ ላይ ተመልክተናል። ነጻ ሚና ያላቸው ተጫዋቾች ነበሩ። በጣም አሪፍ ቡድን ነው ለመመልከት። ከኦፕን ፕሌይ ፓሪሰን ጀርማ ሁለት ነጥብ አንድ ዘጠኝ ኤክስጂ ነበረው ትናንትና። ሊቨርፑል ደግሞ ዜሮ ነጥብ ስምንት አራት ነው። ከቆመ ኳስ ደግሞ ዜሮ ነጥብ ስምንት ነው እና ከቆመ ኳስ የነበረው አደገኝነት ይበልጥ ነበረ ትናንትና በሊቨርፑል በኩል። ከጨዋታው መጠናቀቅ በኋላ መሐመድ ሳላ ሲያለቅስ ተመልክተናል። የሊቨርፑል ተጫዋቾች የልብስ ብራትም የሚታይ ነበር። አርነ ስሎት በዘጠና ደቂቃ መሸነፍ ነበረብን ብዬ አላምንም። በአንድ መቶ በአንድ መቶ ሰማኒያ ደቂቃዎች ወደ ተጨማሪ ደቂቃዎች ማምራታችን ተገቢ ነው። በተጨማሪው ፒኤስጂ የተሻለ ነበረ ብለዋል። ሉዊስ ኤንሪኬ ደግሞ ሁለቱም ወደ ቀጣዩ ዙር ማለፍ የሚገባቸው ናቸው። እዚህ እነሱ ከኛ የተሻለ ተጫውተዋል። ግን ልዩ በሆነው አንፊልድ ቡድኔ ታላቅ ካራክተርን አሳይተዋል፣ በሚል ገልጿል። ቨርጂል ቫንዳይክ ዘንድሮ ከገጠምናቸው ምርጡ ቡድን ብሎ ተጋጣሚውን አድንቋል። ክሬዲቱንም ለ ሉዊስ ኤንሪኬ ሰጥቷል። ምርጥ ቡድን ገንብተዋል በማለት ትሬንት አሌክሳንደር ትናንትና ተጎድቷል። ከባድ ይመስላል። ለቀጣይ ለሊቨርፑል ጨዋታዎች በጣም አስጊ ነው። ዴምቤሌ በ2025 ብቻ ያስቆጠራቸውን ጎሎች 21 አድርሷል። በውድድር አመቱ 29 ጎሎችን አስቆጥሯል። ሰባት ጎሎችን ደግሞ በቻምፒየንስ ሊጉ ሲያስቆጥር ስድስት አሲስት አድርጓል። ለወላዋላ ዲግራት ዩኒቨርሲቲ በድጋሚ ሲመለስ ፕሪሚየር ሊጉ በጣም አስቸጋሪና ከባድ ሆኖበታል። ለወላይ ታዲቻ ግን የትናንትና ውጤት የሚገባውም ነው፣ በጣም ደግሞ አስፈላጊም ነበረ። አሁን ስለ ዋንጫ ፍክክር ማውራት ይችላል ይችላሉ የወላይታ ዲቻ ደጋፊዎች። በጣም ግሩም ድል ነው የተመዘገበው። በዛ ላይ ደግሞ ሁለተኛው አጋማሽ ከተጀመረ በኋላ ያሉትን ተከታታይ ጨዋታዎች አሸንፏል። ስለዚህ በዋንጫ ፍክክር ውስጥ ያለ ክለብ ነው ያለምንም ጥርጥር። በአርባ አንድ ነጥብ ነው የኢትዮጵያ መድን እየመራ የሚገኘው ልዩነት አለ። የስምንት ነጥቦች ልዩነት አለ። በመካከል ግን ደግሞ ሁለተኛው አጋማሽ ከተጀመረ ሶስት ጨዋታዎች ናቸው፣ ሶስተኛ ጨዋታ ነው እየተደረገ ያለውና በርካታ ጨዋታዎች ይደረጋሉ። በኢትዮጵያ ፕሪሚየር ሊግ ከዚህ አስቀድሞ መቻለን ተመልክተናል። ሲመራ ሊጉን ሲመራ የነበረ ቡድን ነው። አሁን ተሸራቶ ወደ ሰባተኛ ደረጃ ይወርዷል። እና ኢትዮጵያ መድን አሁን ያለውን አቋም ማስቀጠል መቻል ይኖርበታል። ወጥ የሆነ አቋም በጣም አስፈላጊ ነው። በፕሪሚሊጉ በዚህ ያለፉትን አመታት አይደለም በዚህ ውድድር አመት እንኳን በደረጃ ሰንጠረዡ መውጣት መውረድን ተመልክተናል። በተደጋጋሚ ለተከታታይ ጨዋታዎች ጨዋታዎችን ሲያሸንፉ ክለቦችን ተመልክተናል። በዛው ልክ ደግሞ በተከታታይ ጨዋታዎች ለማሸነፍ ሲቸገሩም ተመልክተናል። መቻል አሁን አምስት ተከታታይ ጨዋታዎችን አላሸነፈም። ሁለቱን ተሸንፏል። መሪ የነበረ ቡድን ነው ብለናል። እናም ኢትዮጵያ ምድንም ትልቅ ስራ ይጠብቀዋል። ስለዚህ ወላይታ ዲቻም ወደ ዋንጫ ፉክሮ ተመልሷል ማለት ነው። ሌላኛው ጨዋታ በኢትዮጵያ ምድንና ኢትዮጵያ ንግድ ባንክ መካከል የተደረገ ነው። የአምናውን ሻምፒዮን ከዘንድሮ መሪ ጋር ያገናኘው ጨዋታ በዘንድሮ ኢትዮጵያ ፕሪሚየር ሊግ መሪ ኢትዮጵያ ምድን ሁለት ለአንድ አሸናፊነት ተጠናቋል። አለን ካይዋና አቡበከር ሳኒ ናቸው ጎሎችን ያስቆጠሩት። ኪቲካ ጀማ ኢትዮጵያ ንግድ ባንክን አቻ ማድረግ የቻለበትን ጎል አስቆጥሮ ነበር። አሁን የኢትዮጵያ መድን አርባ አንድ ነጥቦችን ሰብስቦ አንደኛ ደረጃ ላይ ተቀምጧል። በተከታታይ ሁለት ጨዋታዎችንም አሸንፏል። የትናንትናውን ጨምሮ አስቀድሞ ድሬዳዋ ከተማ አሸንፎ ስለነበረ ከሽንፈቱ መልስ በድጋሚ ወደ ጥሩ ወደ ጣቋሙ ተመልሷል ማለት ነው። አሁን የስምንት ነጥቦች ልዩነት ከተከታዮቹ ጋር መፍጠር የቻለበትን ውጤት ነው ያስመዘገበው። ትናንትና የተቆጠረበት ጎል ሀያኛ ጨዋታውን ያደረገው ሰባተኛ ጎሉ ነው የተቆጠረበት። እንዴት አይነት መከላከል! በጣም ግሩም መከላከል፣ የሻምፒዮንነት ባህሪ ነው። በዛው ልክ ደግሞ ሀያ አራት ጎሎችን አስቆጥሯል። ከፍተኛ ጎል አስቆጣሪ ነው የዚህ የውድድር ዓመት። ችግሩ የነበረው ምድን የሚያስቆጥራቸው ጎሎች ቁጥር አነስ ያሉ ናቸው በሚል ከሶስት ጨዋታዎች በፊት ስንተች ነበረ ወሳኝ ጎሎች ናቸው የሚያስቆጥራቸው ጎሎች ማሸነፊያ ጎሎች ናቸው ግን ደግሞ የጎሎቹ መጠን አስተማማኝ አይደለም በሚል ስናነሳ ነበረ ግን በርካታ ጎሎችን አስቆጥሯል እነዚህ ያለፉት ሶስት ተከታይ ጨዋታዎች ናቸው አንድ ለባዶ አሸነፈባቸው በውድድር አመቱ በአጠቃላይ ግን ሀያ ሁለት ጎሎችን አስቆጥሯል ወላይ ተዲቻን በጣም አሪፍ ነው በርካታ ጎሎችን ካስቆጠሩ ክለቦች መካከል አንደኛው ነው ግን ኢትዮጵያ ምድን ሀያ አራት ጎሎችን አስቆጥሯል ባህርዳር ሀያ ሁለት ኢትዮጵያ ቡና አስራ ስምንት ወላይ ተዲቻ ሀያ ሁለት ከታችም ያሉ ቡድኖች እንደዚሁ አርባ ምንጭ ሀያ ሶስት ጎሎችን አስቆጥሯል። መቻልም በተመሳሳይ ሀያ ሶስት ጎሎችን አስቆጥሯል። እነዚህ ሁለት ቡድኖች ስድስተኛና ሰባተኛ ደረጃ ላይ ሆነው እንኳን በርካታ ጎሎችን ያስቆጠሩ ቡድኖች ናቸው። አርባ ምንጭና መቻል ግን የኢትዮጵያ መድህንን ያክል ጎል ያስቆጠረ የለም። ጥቂት ጎል የተቆጠረበትም የሱን ያክል የለም። ትክክለኛ ዋንጫ ባህሪ ያለው ቡድን መሆኑን አሳይቷል። ለኢትዮጵያ ንግድ ባንክ ሀያ ስምንት ነጥቦችን ይዞ አስረኛ ደረጃ ላይ ተቀምጧል። ከሁለት ተከታታይ ጨዋታዎች ድል በኋላ ነው ትናንትና የተሸነፈው መቀሌ ሰባ እንደርታን ና ሽሬ እንዳስላሴን አንድ ለባዶ አንድ ለባዶ ማሸነፉ የሚታወስ ነው። ትናንትና ግን ለኢትዮጵያ መድን እጅ ሰጥቷል። ሁለት የጎል ክፍያም አለው። በ28 ነጥቦች አስረኛ ደረጃ ላይ ይገኛል። ዛሬም ተጠባቂ ጨዋታዎች ይደረጋሉ። 9 ሰዓት ጀምሮ መቻል ከፋሲል ከነማ። መቻል 29 ነጥቦችን ይዞ ሰባተኛ ደረጃ ላይ ነው የሚገኘው። ተከታታይ አምስት ጨዋታዎችን አላሸነፈም። ተከታታይ ሁለት ጨዋታዎችን ባቻ ውጤት አጠናቅቆ ነው ዛሬ የሚጫወተው። ሀያ ሶስት ጎሎችን አስቆጥሯል። ጎል የማስቆጠር ችግር የነበረበት ቡድን አይደለም፣ ግን ባለፉት ተከታታይ ጨዋታዎች ጎል ማስቆጠር አልቻለም። አራት ጨዋታዎች ላይ ጎል ማስቆጠር አልቻለም። የመጨረሻውን ጨዋታ ከባህር ዳር ከተማ ጋር አንድ አቻ በተለያየበት ጨዋታ ነው አንድ ጎል ያስቆጠረው። ከዛ በኋላ በተከታታይ አንድ ለባዶ አንድ ለባዶ ተሸነፈ፣ ባዶ ለባዶ ባዶ ለባዶ ደግሞ አጠናቀቀና አራት ጨዋታዎች ላይ ጎል ማስቆጠር አልቻለም። ቀድሞ የነበረውን ሲመራበት የነበረውን ጎል የማስቆጠር አቅም እንዳጣ በደንብ የሚያሳይ ነው። የመጣበት መንገድ ራሱ ሁሉን ነገር በደንብ ያሳያል። ፋሲል ከነማ በ24 ነጥቦች 12ተኛ ደረጃ ላይ ነው የሚገኘው። በተመሳሳይ ሶስት ጨዋታዎችን አላሸነፈም። ከሁለት ተከታታይ ጨዋታዎች ሽንፈት በኋላ ባለፈው ከባህር ዳር ከተማ ጋር ባደረገው ጨዋታ አቻ መውጣቱ የሚታወስ ነው እና ወደ ድል ለመመለስ የሚያደርገው ጨዋታ ይሆናል። ፋሲል ከነማም ሁለቱም ክለቦች ከድል ብርቀዋል እና ወደ ድል ለመመለስ የሚያደርጉት ጨዋታ ነው። አስራ ስድስት ጎሎችን አስቆጥሮ አስራ ስድስት ጎሎች የተቆጠሩበት ቡድን ነው ፋሲል ከነማ ሁለቱንም አመጣጥኗል። ሚዛናዊ አድርጎች ያው አንደኛው በድካ የሚወሰድ ቢሆንም፣ በእርግጥ ያስቆጠራቸው ጎሎች መጠንም ቁጥር በፋሲል ከነማ ደረጃ የሚጠበቁ አይደሉም ወይም ደግሞ ለክለቡ የሚመጡ ነው አይደለ። አስራ ስድስት ጎሎችን ያስቆጥረው ያለበትም ደረጃ ያንን በደንብ የሚያሳይ ነው። ቅዱስ ጊዮርጊስ ከድሬዳዋ ከተማ ጋር ይጫወታል። ሀያ ዘጠኝ ነጥቦችን ይዞ ስምንተኛ ደረጃ ላይ የሚገኝ ቡድን ነው። ቅዱስ ጊዮርጊስ ዛሬ የሚያሸንፍ ከሆነ ነጥቦችን ወደ ሰላሳ ሁለት ከፍ በማድረግ በእርግጥ ወደ አምስተኛ ደረጃ ከፍ ማለት ይችላል። ከሁለተኛ ደረጃ ጋር ካለው ባህር ዳር ከተማ ቅድም ከጠቀስናቸው ሶስቱ ክለቦች ጋር ያለው የነጥብ ልዩነት አንድ ይሆንና አምስተኛ ደረጃን ይዛል። ጥሩ መሻሻልን ማምጣት ይችላል። ግን ከሶስት ጨዋታዎች በፊት የነበረው ቅዱስ ጊዮርጊስ አይደለም። ሁለተኛው አጋማሽ ከጀመረ በኋላ በጣም በጣም ተዳክመዋል። ቅዱስ ጊዮርጊስ የውድድር ዓመቱ ላይ በዚህ ደረጃ የሚፎካከራል የሚል ግምት ያለ አይመስለኝም ግን ጥሩ ነበር የመጀመሪያው አጋማሽ ላይ ሁለተኛ ደረጃ ሁሉ መጥቶ ነበረ ተከታታይ ሶስት ጨዋታዎች ግን ቅዱስ ጊዮርጊስ ተሸንፏል በወላይ ታዲቻ በባህር ዳር ከተማና በሃዲያ ወሳነ ተሸንፏል እነዚህ ሶስቱም ቡድኖች አሁን ባህር ዳር ከተማም ወላይታ ዲቻም ሀዲያ ሆሳናም በደረጃ ሰንጠረዡ ከቅዱስ ጊዮርጊስ በላይ ያሉ ጠንካራ ክለቦች ናቸው። በእርግጥ ግን ተሸንፏል። ወደ ድል ለመመለስ የሚያደርገው ጨዋታ ነው። አራት ጨዋታዎችን በተከታታይ አልተሸነፈም። ድሬዳዋ ከተማ የወራጅ ቀጠና ስጋት አለበት። 21 ነጥቦችን ይዞ 14ተኛ ደረጃ ላይ ነው የሚገኘው። ያለፉትን አምስት ተከታታይ ጨዋታዎች አላሸነፈም። ሶስቱን ተሸንፏል። አሁንም ጨዋታውን የሚያደርገው ከኢትዮጵያ መድን ጨዋታ ሽንፈት በኋላ ነው። በሐዋሳ ከተማና በድሬዳዋ ከተማ መካከል ያለው የነጥብ ልዩነት አንድ ብቻ ነው። በወራጅ ቀጠና ውስጥ ባለው ሐዋሳ ከተማና በድሬዳዋ መካከል ያለው እና ይሄ በጣም አስጊ ነው ለድሬዳዋ ከተማ። የኢትዮጵያ ከፍተኛ ሊግ ምድብ ለ አስራ አምስተኛ ሳምንት ሁለት ጨዋታዎች ትናንትና ተደርገዋል። ንብ ስልጤ ወራቤን ሁለት ለአንድ ሲያሸንፍ ሶሎልታ ክፍለ ከተማ አዲስ አበባ ዩኒቨርሲቲን አራት ለአንድ ረቷል። በምድብ ሀም ወይም በምድብ አንድም ሸገር ከተማ ሶሎዳ ድዋን አንድ ለባዶ አሸንፎም በአስደናቂ አቋሙ ቀጥሏል። ወልቂጤ ከተማ ከደደቢት ባዶ ለባዶ የተጠናቀቀ ጨዋታ ነው። ዛሬም ጨዋታዎች ይደረጋሉ። የካ ክፍለ ከተማ ከቦዲቲ ከተማና ኦሜርላ ከደሴ ከተማ ሰባት ሰዓትና ዘጠኝ ሰዓት ይጫወታሉ። ደሴ ከተማ የሚያሸንፍ ከሆነ ተመልሶ የምድብ ሁለትን መሪነት ይረከባል። ሌላኛው ጨዋታ ደግሞ በየካ ክፍለ ከተማና ቦዲቲ መካከል እንደዚሁም ኦሜርላና ደሴ የሚያደርጉት ጨዋታ የሚጠበቅ ጨዋታ ነው ዛሬ ሁለት ላይ እነዚህ ጨዋታዎች ይደረጋሉ። በጣም ጠባቂ ጨዋታዎች ናቸው። በተለይም ደግሞ ለደሴ ከተማ የሚጠበቅ ጨዋታ ነው። የአውሮፓ ቻምፒየን